ቡኻሪ ላይ እንደተዘገበው አንድ ዓብዱላህ ብኑ ሒሻም የሚባል ሰው ሶሓቢ ነብያችን ጋር ሁነን ይላል። ኩና ማዓ ነቢይ ሶለላሁ ዓለይሂ ወሰለም ወሆ አኺዙን ብየዲ ዑመር። ነብያችን ጋር ነበር፣ ነብያችን የዑመርን እጅ ይዘው፣ ፈቃለ ያ ዑመር ላ ተኩኑ ላ የክሙሉ ሚንኩል ሸይእን አሏቸው። እንተ ዑመር ኢማንህ ሙሉ አይሆንም ተሁሉ ነገር እኔን እስከምትወድ ድረስ ሲሏቸው ዑመር ደሞ ምን አሉ? እኔ አንቱን እወደኋለሁ ነው ያሉ። እወደኋለሁን ተነፍሴ ሲቀር አሉ። ተነፍሴ ሲቀር ሲሏቸው አሁንማ ገና ነህ እንግዲህ አስባለሁ ተነፍስህም ታልወዴድከኝ መሀባህ ሙሉ አይሆንም አሏቸው። ትንሽ አሰቡና ያ ረሱላ ላህ ፈኢነሁ ልአን አንተ አሀቦ ኢለየ ሚን ነፍሲ ሓታ ሚን ነፍሲ ተነፍሲ እንኳ ቢሆን አሁን ወደ ሆሉ ሉቸው ነቢያችን ግዜ ምና ሉ አልአን አሉ ከምለኢማኑ ሁን ሞልቱኢማንህ ሞላ አሉዋቸው። እህን ሲፈስሩ ሓዲሱ ድሚፈስሩ ሚያብራሩሶይ ይአልከጣቢ ንብለዋል። እዝላ የተፈለገው ማሓበቱ እክትያር ነው አለ። ማሐባ ሲባል ሁለት አይነት ነው አለ። ማሐበቱ ጧብ አለ የተፈጥሮ ፍቅር አለ። ማንም ሰው በተፈጥሮ ነፍሱን ይወዳል አለ። ማሐበ ወላጊ ማሐበቱ ወገይሩ ኢኽትያር ነው ሌላውን ሰው መውደድ ግን በምርጫ ነው እንጂ የተፈጥሮ አይደለም አለ። ስለዚህ ነብዩ ሙራዳቸው ምንድነው እዚህ ላይ እኔ የምወደው ነገርና አንተም የምትወደው ነገር አንድ ላይ ቢመጣብህ እኔ የሚወድ እኔ የምወደውን እስከምትመርጥ ድረስ መሀባ የለህም ማለት ነው፣ ማሉፉ ነው ብሎ ፈስሯል። እንትና ከጧቢ ማለት ነው። ኢብኑ ሀጅር ደግሞ በፈትሁ ላይ ምንድን ነው ያሉት? ከይፈ እንደ ሶሪ በጣም ደስ የሚል ነገር አመጡ። ዑመር እንዴት ባንዲ ሰዓት ሰዓቷ ትንሽ ናት። መጀመሪያ ታሌላው ሁሉ ወደዋሉ ተነፍስ ሲቀር ብሎ ነበር። እንደገና በኋላ ደሞ ተነፍስህም ታልወድድከኝ ኢማን አይሞላም ሲሉዎት ትንሽ ሳይቆዩ ተነፍሴ አሉ። ምን ጊዜ እንደደረሱበት አለ ኢብኑ ሀጀር ይሄን የደረሱበት ዘካ ስላላቸው ነው አለ ዑማር በጣም ፍቅራቸው ሳቂብ ስለሆነ እና ሙልሃም ስለሆኑ ትንሽ አሰቡና እኔ ነብያችን ባይላኩ ኑሮ ወይስ ነበርኩ የሚለውን በአንድ ጊዜ ደረሱበት አለ ቁርአን ባይወርድ ነብያችን ባይላኩ እኔ ጀሃነም ነበርኩ ስለዚህ ነፍሴስ እስምን የሚለው ስለደረሱበት ነው አለ የፍቅር ውጤት ነው ይሄ ነው የሚለው። ስለዚህ ይሄ አሁን እንደዚህ ተሆነ ሰው ኢማኑ ጠንካራ ተሆነ ታሰበ በቁርአን ነው ነው ሰው ይሆንኩት በነቢያችን ነው ሰው ይሆንኩት የሚለውን ታሰበ ገሮ ይሄ ነገር ቀላል ነው፣ ሩቅ አይደለም። ጦቢዒ የሚለው ነው ማስማስ ወግድ የማይቻለው በነፍሳችን ነፍሳችን በጣም እንወዳለን። በተነፍሳችን ደግሞ ልጆቻችን እንወዳለን አባቶቻችን እንወዳለን። ይሄ ተፈጥሮ ነው። በዚህ በተፈጥሮ አንገደድም፣ ግን ትዕዛዝ ነገር ላይ ነው። እናትህ አንድ ነገር ብታዝህ ነብያችን ያዘዙት ነገር የሚጋጭ ከሆነ የእናትህን መርጠህ ነብዩን ተተውክ፣ ማሀባ የለህም ማለት ነው። የእናትህን ተተህ የነብዩን ተመረጥክ ትወዳለህ ማለት ነው። ይሄ ነው። ሁቡት ጠብዕም የሚደርሰላቸው ሰዎች ሊኖሩ ይችላሉ እዚህ ይሄን ሸሪዓውን በማሟላት የተፈጥሮ ማህባ በልባቸው ላይ ሊመጣላቸው ይችላል። እና በአጠቃላይ በሌላውም ደግሞ ዑመር ብቻ ሳይሆን ነብያችን አለ ሰላቱ ሰላም ላ የኩሙ ላ የኩኑ አሐዱኩም ሙእሚናን ላ ዩእሚኑ አሐዱኩም ሓታ አኩነ አሓበ ኢለይህ ሚዋሊድህ ወወለድህ ወማልህ ወነፍሲ አጅመን ወነፍሲህ ለቲ በይነ ጀንበይህ ወናሴ አጅመዒን የሚላለ ማንኛችሁም ሰው ኢማኑ ሙሉ አይሆንም። እኔ ወደ ሱስ ተመወድ የተወደድኩ ስተመውን ድረስ አሉ ተልጆቹም ተወላጆቹም ተነፍሱም ተገንዘቡም ተማንኛውም ሰው ሁሉ እኔን ታልወደደ ኢማን የለውም ብለዋል ነብዩ አለይሂ ሰላቱ ወሰለም ኢማኑ ሙሉ አይሆንም ብለው ይፈስሩታል ጥላቻ ታለበት ጭራሹን ኢማን አይኖረውም እና ስለዚህ መሐባ ደሞ እትባዕ መሆኑን አላህ ተናግሯል ነብያችን ተናግሯል hatta yakun la yakunu la yu'minu ahadukum ሓታ የኩነ ሃዋሁ ተበዓን ሊማ ጅእቱ ብ ማንድም ሰው ሙእሚን አይሆንም፣ ኢማኑ አይሟልም። ሓታ የኩነ ሃዋሁ ማለት እሱ የሚወደው ነገር የሚያፈቅረው ነገር እነው ለመጣሁት ነገር ተከታይ እስከሚሆን ድረስ ኢማን የለውም ብለዋል ዐለይሂ ሶላቱ ወሰላም። ስለዚህ አላህ ምትወዱ እኔን የምትወዱ ከሆነ አላህን የምትወዱ ከሆነ እኔን ተከተሉ በላቸው። እንደዚህ ያረጋችሁ እንደሆነ አላህ ይመራችኋል ብሏል። እኛ እንግዲህ ችግራችን ኢትባዖ ላይ ወደ ኋላ እያልን ቢድዓ በመስራት ነው። ነቢያችን እንወዳለን የምንለው ያስቸገረን ይህል ነው። ይሄ ነው እንግዲህ ኡመርን መከተል አለብን። እነ ኡመርን ምንወድ ያለ አድርገን ኡመርን የሚጠሩ ሰዎች ጥላት አድርገን መያዝ አለብን። ወሰላሙ አለይኩም ወረህመቱላህ ተዓላ ወበረካቱ።